እጅግ ልብ የሚሰብርና በዓለም ታይቶ የማይታወቅ የሞት ቀጠሮ በዛሬው እለት ተሰምተዋል። የሁለቱ ወንድማማቾች አሟሟት አሁን ላይ እጅግ ልብ የሚሰብር ነው። ከመቶ 20 ዓመት በላይ የቆየው የሙስሊሞች ቅርስ በሌሊት በጸጥታ ኃይሎች እንደፈረሰ እየተነገረ ይገኛል። ዛሬ የማካፈላችሁ የህፃኑ ልጅ ልብ የሚነካ ንግግር ነው። ሰዎች ብዙ ጊዜ ለቀብር ሲመጡ ቴምር፣ ውሃ፣ ዳቦ የተለያየ ነገር ይዞ ይመጣሉ። እንደ ለማን ነግረው አላህ ነው ሻሂዴ አላህ ነው ያደረገልኝ ለማንም አላደረገም። ለውዷ እናቴም ደግሞ ኢስላም ይገባታል። አንድ ቀን አሰብኩት እኔ ጀነት ገብቼ እናቴን የዛሬው አስደንጋጭና አስፈሪው መልእክቴ ማለት ነው ሰላት እምቢላላችሁ ለማይገራላችሁ ለምታቆራረጡ ሰዎች ነው። የትምህርት ሚኒስተር እየሄደበት ያለው አካሄድ ግን የከፋና ሀገርንም ግለሰብንም ሙስሊሙንም ዋጋ የሚያስከፍል መሆኑን አውቆ

ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁ ቀደም ላይክ ላይክ እያደረጋችሁ ሐሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ ያወራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍላችኋለሁ። ለጀማ ምን አይነት ጉር ነው እየሰማን ያለው ነው። እንግዲህ አሁንም ሙስሊሞች ላይ ጥቃት እንዲሁም ደግሞ በደል እየተፈጸመ ነው። አመሻሹ ምንድነው የተፈጠረው? በጋራ እንመልከት። ለብዙዎች ሼር አድርጉት ይሄን ቪዲዮ። ከ120 ዓመት በላይ የቆየው የሙስሊሞች ቅርስ በሌሊት በጸጥታ ኃይሎች እንደፈረሰ እየተነገረ ይገኛል። ሙስሊሞናችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከመጨረሻው ተከታተሉኝ። በአዲስ አበባ በየካ ክፍለ ከተማ ከ120 ዓመት በላይ የቆየ በቅርስነትም የተመዘገበ ታሪካዊ የወሌ ሙሐመድ ቤት በሌሊት መፍረሱ እየተነገረ ይገኛል። ከሌሊቱ ዘጠኝ ሰዓት ላይ የጸጥታ ኃይሎች መጥተው በቤት ውስጥ የሚገኙ ሰዎችን ሁሉ ካስወጡ በኋላ ቅርሱን እንዳፈረሱት ተነግሯል። ከዚህ ቀደም የባህልና ቱሪዝም ሚኒስትር እንደተናገረው ማንኛውም ቅርስ የተባለ ቦታ በየትኛውም ቦታ ላይ እንደማይፈርስና ለጉብኝት ክፍት እንደሚሆን ተናግረው ነበረ። በአዲስ አበባ የተባረክ መስጂድ አጥርም ጨምሮ ይህ ታሪካዊ የሙስሊሞች ቅርስ ፈርሷል። እና መፍትሄው ምንድን ነው ትላላችሁ? ሙስሊሞ ናችሁ በሙሉ ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ አዳርሱት። መረጃውን ሰምታችኋል። ጨለማን ተገን እያደረጉ ብዙ ጥቃት እየፈጸሙ መስጅዶቻችን፣ እንዲሁም ደግሞ የቅርጽ ቦታዎች ላይ ደግሞ ገብተዋል። ከዚህም በፊት ብዙ መስጅዶች ላይ ጨለማን ተገን እያደረጉ የህግ አካላቶች መንግስት ሳያውቅ ማለት ነው በዛ መልኩ እያፈረሱ ነበረ። አሁንም ደግሞ አመሻሹን ብዙ ሰዎች አስወጥተው ከዚህ እንዳፈረሱት ተናግሯል ማለት ነው። ይህ መረጃ ለብዙዎች ተደራሽ መሆን አለበት። የሚመለከተው አካል ደግሞ ቶሎ እለባትም ሊሰጠው ይገባል። እጅግ የሚያሳዝን የሚያሳፍር ድርጊት ነው እየተፈጸመ ያለ። በዝምታ ይሄ ነገር ተደባብሶ የሚያልፍ ከሆነ አሁንም ብዙ ነገር ይፈጠራል ብያምናለሁ መንግስትም ይሄ ነገር ትኩረት አድርጎ እንደዚህ ነገራቶችን መቃወምና ማስቆም ይኖርበታል ብያምናለሁ ዛሬ የማካፍላችሁ የህፃኑ ልጅ ልብ የሚነካ ንግግር ነው ሰዎች ብዙ ጊዜ ለቀብር ሲመጡ ቴምር ውሃ ዳቦ የተለያየ ነገር ይዞ ይመጣሉ እንደለመዱት ዛሬም አንድ ወንድማችን ሞቶ ለመቅበር የመጡ ሰዎች ቴምር ዳቦ ውሃ ይዞ ነበር የመጡት ይህ ሟች ህፃን ልጅ ያለው 8 አመት ምናልባት 9 አመት ሊሆን ይችላል። አባቱ እንደ ሞተ ሳያውቅ ትምህርት ቤት ነበረ። ከትምህርት ቤት ነው ከነ ዩኒፎርም ነው ይዘውት የመጡት። ሰዎቹ አስቀብረው ልክ አፈር ለብሶ ሳይጨርስ ለቴምርና ለውሃ መሻማ ጀመሩ። ይህ ሕፃን ይህን ድርጊታቸው አየና፣ ወይኔ አባቴ አፈር አልብሶ ሳይጨርሱ ለዳቦና ለቴምር ይሻማሉ ብሎ ሲያለቅስ አየሁ። ልቤን ነከኝ። ምናልባት እኛ ችላ ብንለውም ቦታ ባንሰጠውም ትኩረት ባንሰጠውም እነዚህ ሰዎች በአባታቸው ሞት በእናታቸው ሞት ከሚደርስባቸው ሀዘን የበለጠ አንተ ለቴምርና ለውሃ ስትሻማ ማየታቸው የበለጠ ይነካቸዋል የበለጠ ያሳዝናቸዋል። የበለጠ ደግሞ ያስለቅሳቸዋል። አላህን ፍራ። እዚህ ቦታ ላይ ስለ ስራችን፣ ስለ አሄራችን፣ ስለ ቀብራችን አስበን ማልቀስ፣ መጨነቅ፣ ዱአ ማድረግ፣ ተውበት ማድረግ ወደ አላህ ልንመለስበት የሚገባ ቦታ እንጂ ለዳቡና ለውሃ የምንሯሯጥበት ቦታ አላህን ፍሩ። ለቀብር ለማስቀበር የምትመጡ ሰዎች አላህን ፍራ። ምናባት ዛሬ ባንተ ባይደርስ ነገ ባንተም ይደርሳል። አላህን ፍራ። ይህ ህፃን ምን ተምሮ ነው ምን አስቦ ነው ምን ይዞ ነው የሄደው? አባቱ ሞቶ እዛ ጋር አፈር ሳይለብስ እናንተ ለዳቡና ለውሃ ትራራላችሁ። አላህን ፍራ። ወደ አላህ ንመለስ፣ ተውበትና አድርግ። ሰላም አለይኩም ወራህመቱላሂ ወበረካቱ ራህመቱላሂ ወበረካቱ የወንድሜ እንግዲህ ገጠመኝ ሰምታችኋል ማለት ነው። በጣም ልብ የሚነካ የህፃኑ ንግግር ነበር። የኛ መጨረሻ እዚህ ደረጃ ደርሰዋል። እንግዲህ መቃብር ቦታ ሄደን በዛ ድርጊት ሊሰማን ሲገባ፣ መጨረሻችን ያ ቦታ መሆናችን እንዲሁም ደግሞ ዱኒያ ከንቱ መሆኗን እንግዲህ ማወቅ ሲገባን ማሰብ ሲገባን በዛ ደረጃ ለቂጣ ለዳቦ እንዲሁም ደግሞ ለተምር ስንሯሯጥ እጅግ እጅግ የሚያሳፈር ነገር ነው። ከእንደዚህ አይነት ነገር አላህ ይጠብቀን፣ የሁላችን መጨረሻ ያሳምርልን። ከዚህ ጋር ተያይዞ ብዙዎችን ያሳዘነ በዓለም ላይ ታይቶ የማይታወቅ አሟሟት ማለት ነው። በትናንትና ሁለት ተፈጥሯል። ምንድነው የተፈጠረው? ሁለት ወንድማማቾች ሞቷል። እጅግ ያሳዝናል። እጅግ ልብ የሚሰብርና በዓለም ታይቶ የማይታወቅ የሞት ቀጠሮ በዛሬ ላይ ተሰምተዋል። የሁለቱ ወንድማማቾች አሟሟት አሁን ላይ እጅግ ልብ የሚሰብር ነው። እንግዲህ ታላቅ ወንድሙ ኢሳቅ አብርሃም የወንጌል አገልጋይ ነው። ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ ማለት ነው በመኪና አደጋ ህይወቱ ያልፋል። ታዲያ ይህንን የሰማው ታናሽ ወንድም አቤነዘር አብርሃም የታላቅ ወንድሙን ሀዘን ይሰማና በጣም በመደናቀጥ ማለት ነው ከዎቸውም ዩኒቨርሲቲ መጀመሪያ አመት ተማሪ ነው። ይህንኑ ሀዘን የቀብር ስነስርዓት ላይ ለመድረስ ከሆሳና ወደ ወላይታ ሶዶ ሲጓዝ ታናሽ ወንድሙም ማለት ነው በከንባታ ዞን በደረሰ በሌላ መኪና አደጋ ማለት ነው ታናሽ ወንድሙም በመኪና አደጋ ህይወቱ ማለፉም ተገልጿል። እጅግ የሚያሳዝንና ልብ የሚሰብር አደጋ ነው። ሁለቱም ወንድማማቾች በተመሳሳይ ቀን ህይወታቸው በመኪና አደጋ ማለፉ እጅግ የሚያሳዝንና ለቤተሰብም እጥፍ ድረው የሆነ ሀዘን ነው። ለቤተሰቦቻቸው መጽናናትን እመኛለሁ። ጀማ መረጃውን ተመልክተናል ላይ ሆይ እና ያለ ራጁን ከእንደዚህ አይነት ሙሲባ አላህ ይጠብቀን። ይህ እጅግ እጅግ የሚያሳዝን መረጃ ነው። በሀገራችን ላይ በትላንትና ሁለት የተሰማው ማለት ነው ሁለት ወንድማማቾች በአንድ ቅጽበት ማለት ነው እንግዲህ አንድኛው በመኪና አደጋ ሞቶ ለዚህኛው ቀብር ከአንደኛ ዩኒቨርሲቲ ተማሪ ነበር ማለት ነው። እሱ እንግዲህ የቀብር ስነ ስርዓት ለመድረስ ይህንኛው ወንድሙ በመጓዝ ላይ ሳለ እሱም አደጋ ደርሶበት እንደሞተ ነው እንግዲህ መረጃው የሚያሳየው ማለት ነው። ሁለቱም በተመሳሳይ ቀን በመኪና አደጋ እንደሞቱ ሰምተናል። እጅግ እጅግ ያሳዝናል። ይሄ ነገር በአለም ላይ እንግዲህ ሰምተነው አናውቅም እንደዚህ አይነት ክስተት ማለት ነው። ይህ በጣም በጣም እጅግ ያሳዝናል። በተለይ ለቤተሰቦቹ ማለት ነው። ለቤተሰቦቹ መጽናናትን እመኛለው። እኔንም እናንተንም ከእንደዚህ አይነት አደጋ አላህ ይጠብቀን። ወጥቶ ከመቅረት እጅግ ያሳዝናል። የመኪና አደጋዎች እየተበራከቱ ነው። ሰው ወጥቶ እየቀራ ነው። ዱኒያ ማለት ይችናት እሰቡት። አላህ አላህ ይጠብቀን። ወደ ሌላኛው እያወግደዋለሁላችሁ ወላሂ እኔ አላህ ነው ያደረገልኝ፣ ለማንም አላደረገም። ወላሂ አላህ ከብዙ ነገር ነው ያወጣ። እኔ አላህ እኔንም ነጃ አወቶኛል፣ ልጆቼንም ነጃ አወቶኛል። እኔ አላህን ነገር ምንም ብዬሽ ልገልጸው አልችልም። እርስዎ ግን ወደ እስልምና እንዴት መጡ? የሱ መስለም የባህሪው መለወጥ ስለሆነ ላይቃወሙ ይችላሉ። እርስዎ ግን እንዴት ሰለሙ? ነፍስ አባት የሚባለው ነገር ኦ፣ መጀመሪያ በእምነቱ ላይ ጥያቄ ነበረው። ብዙ ጊዜ ያከራክረኛል። ለምን መሰለሽ ሰዎች ለምድራት ነፍስ አባት ማት ነገ ብዙ ጊዜ አይዋጠኝ። ይሄ ነገር እንዴት ነው? አሁን እኔ ለሰው ኃጢያቴን ማጋገር ወንጀሌን መንገሩ እሱ እንደኔ ሰው አይደለም ወይ እኔ ለሱ ከምነግር ድፍት ብዬ እንደው አንተ ማሪን ብዬ አይደለም ወይ ብዬ ብዙ ጊዜ ከራስ ከራከር ነበር። አሁን እሱ እንትን ካለ በኋላ በቃ አየሁኝ አየሁኝ፣ እና በቃ ደስ አለኝ። ብታይ ሁሉ ነገር ተመቸኝ። በቃ እሱ ከሰለመ በኋላ ዝቤት በረካ ገባ። ሁሉ ነገር ተስተካከለ ብታይ በረካ በቃ ብታይ ሁሉ ነገር ተስተካከለ አሁን ከዛ የሆነ ጊዜ በቃ ብድግ ብዬ እዚህ ቡና እየጠጣ ምናምን ነበረ ቁጭ ብለን በርጋራኩና በቃ ከአሁን በኋላ ክርስትና አልፈልግም ይሄ ክሬም በጠስኩት እና ሻራታ ብየስሉሱ ራሱ አለቀሰ አለ ለልጅማ ትልቅ ደስታ ነው። አለቀሰ። ብዙ ነገር ከፍላ ላሳደገችኝ ለውዷ እናቴም ደግሞ ኢስላም ይገባታል። አንድ ቀን አሰብኩት እኔ ጀነት ገብቼ እናቴን ባለማመኗ ብቻ ጀነትን ስታተው በጣም ስሜት ይከብዳል። ለምን ስንት መስዋዕትነት እዚህ ላይ ይከፍላለሽ እዚህ ጋር አንቺ የሆነ ዘላለም ህይወት አግኝተሽ እሷ ደግሞ የእሳት ሆነ አይሆንም። እና ዱዋ አረግላት ነበር በጣም ከዛ በኋላ ደግሞ መጥቼ የቤቴ ነው ዳዋ ማረግላት ለምን እኔ ያነበብኩትን ነገር እና የሰሙትን ነገር አረሰ ቀጥታ ነበር ማስተላለፍላት ዳዋ ከፍትላት አለው። ነገሮችን በብዛት አየች እና ኢስላምን መረጠች ማለት ነው። እሷ እስማኤል ነበሩ ረሳቸው ነገራቸው እሳቸው ማለቀሱ አለቀሱ። ከዛ በቃ በነጋታው ገላይን ታጥቤን ብዬ መተው ዚህ ሸሃዳ ሲያዙ ማለት ነው። ማሻላ አልሐምዱሊላ። ማሻአላህ አንድ ብስራት ሰምተናል። ከቪዲዮ እንደተመለከታችሁት እንግዲህ እኚህ እናት ሰልማለች። አላሁ አኪበር። ማሻአላህ የዚህ እንግዲህ እናት ነበረች። ይህ ወንድማችን የሚንበር ቲቪ ላይ ታውቃላችሁ፣ የኔ መንገድ ላይ ቀርቦ ነበረ ሰልሞ ነበረ። በዛን ሰዓት ቤተሰቦቹ አልሰለሙም። እናቱ እንድትሰልም በጣም ጉጉት ነበረው። በጣም ዱዓም ያደርግላት ነበር። በስተመጨረሻ አላህ ዱዓውን እንግዲህ ሰምቶት እናቱም ሰልማለታለች። እስልምናን ወፍቋታል። እጅግ እጅግ ያስደስታል አላህ እስከ መጨረሻው ያስደስታችሁ ለማለት ተወዳለው። እኔ ለራሱ ለነሱ በጣም ደስ አለኝ። የሰለመችበትን መንገድ ተመልክተናል። ሙሉን ይበልጥ ደግሞ የኔ መንገድ ላይ ተለቋል። ገብታችሁ ብትመለከቱት ከነሱ ብዙ እንማራለን ብዬ አስባለው። በስተመጨረሻ ምኞቱ፣ ሀሳቡ እንግዲህ እቅዱ ተሳክቶለታል። እንግዲህ ከእናተ በላይ ምን አለ ያጀማ ምንም ነገር የለም። ማሻ አላህ ብያለው። ወደ ሌላኛው ቪዲዮ አለፍኩላቸው። የዛሬው አስደንጋጭና አስፈሪው መልእክቴ ማለት ነው ሰላት እንቢላላቸው ለማይገራላችሁ ለማይገራላችሁ ለምታቆራርጡ ሰዎች ነው። ይህ ቪዲዮ ይጠቅመዋል ላላችሁት ወንድማችሁ ላኩለትና ዛሬ የሆኑ ሰላቱን እንዲጀምር አድርጉት። ምን መሰላቸው? አንድ ጊዜ ነቢዩላህ ሙሳ ዓለይሂ ሰላት ወሰላም ጋር አንድ ሴት ትመጣለች። ምን ትላቸዋለች? እኔ በጣም በቃ ወንጀለኛ ነኝ፣ ተውበት ማድረግ እፈልጋለሁ፣ ነገር ግን የሰራሁት ነገር በጣም ከባድ ነው ትላለች። ምንድን ነው ሲሏት አይ እኔ ዚና ሰራሁኝ፣ ከመስራቴም ደግሞ ልጄን ገደልኩት አለች። ከዛ በቃ አንቺ ወንጀለኛ ነች፣ ውጭ ከዛ በሌላም ጊዜ መጣችና ወንጀለኛ ተውበት ማድረግ እፈልጋለሁ የሰራሁት ወንጀል ደግሞ ዚና ነው፣ ከዚናውን በላይ ደግሞ ልጅን ገደልኩታል። አሁንም ውጪልኝ ይሏታል። ከዛ አላህ ዋህ ያወረደ አንተ ሙሳ ሆይ ዓለይሂ ሰላት ሰላም ከዚች የባሰች እያለ እንዴት እችል ውጭ ትላታለ? ከዚች የባሰ አለኩ ይላቸዋል። እንዴት ከዚህ የባሰ ወንጀል ሊኖር ይችላል ሲሉት ለአላህ ምን ይላል ከዚህ የባሰ ወንጀል ማለት እኮ ሰላትን የሚተው ሰው ነው። ታሪኩ ሰላት ነው ማለት ነው አሉ። አንድ ኡስታዝ ሲናገሩ ታሪክ ሰላት እኮ እድሉ አሉ ሰማይና ለአንድ ሰው በጣም ትንሽ ትንሽ የሚሰጠው ጀነት ውስጥ የሚሰጠው ቦታ አሉ ሰማይና ምድር ተደምሮ በጣም በትንሹ ማለት ነው ተደምሮ የሚሆነው ቦታ ነው የሚሰጠው። እዛ ውስጥ አሉ በጣም ከትንሹ ውስጥ ራሱ ስንዝር የምታክል ቦታ የለውም ለታሪክ ሰላት። አስባችሁታል። አላህ ረህመቱን ለዓለም ህዝብ በሙሉ ጀነትን ቢሰጥ ይበቃል ያለው ታሪኩ ሰላት ግን ሲሆን አንድ ስንዝር የምታህል ጀነት ውስጥ ቦታ አይኖረውም ይላል። ታዲያ ዛሬ የሆኑ ሰላት መጀመር አላሰባችሁ? ይህ ቪዲዮ ይጠቅማል ካላችሁ በደንብ ሼር እያደረጋችሁ ብዙ ሰው ጋር አዳርሱት። ከተመቻችሁ ፎሎና ላይክ ማድረግ እንዳይረሰ ይመቻል። የትምህርት ሚኒስቴር እየሄደበት ያለው አካሄድ ግን የከፋና ሀገርንም ግለሰብንም ሙስሊሙንም ዋጋ የሚያስከፍል መሆኑን አውቆ ጉዳዩን የሚመለከታቸው አካላት እየሄዱበት ስላለ

ታዲያኛ ሙስሊሞች እንደነዚህ አይነት ነገሮችን አውቆና ነቅቶ ሀገራችን ላይ ችግር ሊፈጥሩ የሚችሉ ነገሮችን በተረጋጋ መንፈስ አስቦ ጉዳዩን ለባለቤቱ ትቶ ጉዳዩን ባለቤቱ እንዲፈታው ከነሱ ጋር መምከርና መፍቀር፣ የግል ጫጫታና የግል ተነካው ብሎ መነሳት ሊቆም ይገባል። እንደ ሀገር ስለማይበጅ የሀገራችንን ሰላም ስለሚያውቅ ጀምረን ያለነውን ብልጽግና ስለሚያውቅብና ወደኋላ ስለሚያስቀረን እንደ ሀገርም አይበጅም እንደ ሙስሊም ማይበጅም። የዚች ሀገር ከፍታ፣ የዚች ሀገር ልማት፣ የዚች ሀገር ብልጽግና እኛውንን ልናበነ ጽጋት የምንችለው እኛውንንም ልንጎዳት የምንችለው የሀገር ጎጂ የግለሰብ ጎጂ ልንሆን አይገባም። የትምህርት ሚኒስተር እየሄደበት ያለው አካሄድ ግን የከፋና ሀገርንም ግለሰብንም ሙስሊሙንም ዋጋ የሚያስከፍል መሆኑን አውቆ ጉዳዩን የሚመለከታቸው አካላት እየሄዱበት ስላለ ከዚህ አልፎ መሄዱ ተገቢ ስላልሆነ ጉዳዩን ለነሱ እንተዋል ባይሆን ከኛ የሚጠበቀው ምን ትፈልጋላችሁ? ምን እገዛ ያስፈልጋችኋል? የምክር እገዛ፣ የምን እገዛ ብሎ እነሱን የመጅሊስ አመራሮችን መርዳትና ማገዝ ነው የሚያስፈልገው። ሀዛ ሰሉ ወሰልሙ አለል ሐቢብ አለዚ አመረኩም ቢሰላቲ ወሰላም የባሊለን ኢነላሃ ወመላኢከተሁ ዩሰሉነ አለነብይ ወንድማችንን ያስተላለፈውን መልክት አለ፣ በተለይ ከሶላት ጋር ተያይዞ እንሻአላህ፣ ለሁላችንም አላህ ያግራልን። እንዲሁም ደግሞ ኡስታዛችን እንግዲህ ምንድ ነበር ትምህርት ሚኒስቴርን ተናግሯል። ትምህርት ሚኒስቴር እስካሁን ድረስ አሁንም ጫና እያደረገ ያለው ሙስሊም ማህበረሰቡ ላይ ነው። በተደጋጋሚ ማለት ነው። በቀጥታ የተለያዩ ኡስታዞቻችን ሚንበር ላይ ቆመው መልእክትም አስተላልፈዋል፣ ተቃውሟቸውን አሰምተዋል። የሚበረታታ ነገር ነው እንሻአላህ። ለማንኛውም የተለያዩ ቪዲዮዎችን ተመልክተናል። በእነዚህ ቪዲዮዎች ብዙዎቻችን ትምህርት እንደወሰድንበት ተስፋ አድርጋለሁ። የዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። መልካም